ነጋገራለን። ኩላሊቶቻችንን ከጉዳት የሚከላከሉ እናም የኩላሊቶቻችንን ጤንነት የሚደግፉ መመገብ ያለባችሁን ወሳኝ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ፖታሲየም ለኩላሊቶቻችን ጤና በጣም አስፈላጊ የሆነ ማዕድን ነው። ሰውነታችን በየቀኑ 4700 ሚሊግራም ፖታሲየም ያስፈልገዋል። ፖታሲየምን ማስወገድ የሚያስፈልገው የኩላሊት በሽታ ኑሮባችሁ በሽታው በከፍተኛ ደረጃ ላይ ሲሆን ብቻ ነው። ፖታሲየም የኩላሊትን ጤንነት በበርካታ መንገዶች ይጠብቃል። ኩላሊትን የሚጎዳውን ከፍተኛ የደም ግፊትን ለመቀነስ ይረዳል፣ እንዲሁም ከኩላሊት ጠጠር ይከላከላል። በጣም ብዙ ሶዲየም መጠቀም ለኩላሊት ከባድ ሊሆን ይችላል። ነገር ግን መፍትሄው ደግሞ የሶዲየም ጉዳትን ለመቀነስ የበለጠ ፖታሲየም መጠቀም ነው። ብዙ ምክንያቶች ለኩላሊት ጉዳት ሊዳርጉ ይችላሉ። ከነዚህ መካከል እንግዲህ ከፍተኛ የስኳር መጠንን መውሰድ፣ አልኮል፣ ስቴሮይድ ያልሆኑ ጸረ ብግነት መድኃኒቶች ኤንኤስኤአይዲስ፣ የምንላቸው የተወሰኑ መድኃኒቶች፣ ጸረ ተባይ መድኃኒቶች፣ ከባድ ብረቶችናም፣ ከሶዳ ወይም ደግሞ እንደ ኮካኮላ ካሉ መጠጦች የሚገኝ ፎስፈረስ ኩላሊቶቻችንን በከፍተኛ መጠን ይጎዳሉ። በቂ ቫይታሚን ዲ ፖታሲየም እና ማግኒዥየም የያዘ ተገቢ አመጋገብ የኩላሊትን ጤንነት ታዲያ በእጅጉ ሊያሻሽል ይችላል። ታዲያ ኩላሊቶቻችንን ከጉዳት የሚከላከሉ እናም የኩላሊቶቻችንን ጤንነት የሚደግፉ መመገብ ያለባችሁን ወሳኝ ምግቦችን አሁን በዝርዝር እነግራችኋለሁኝ። አንደኛ አትክልቶችን መመገብ ነው፣ እንደ አስፓራጉስ፣ ሴለሪ፣ ቤል ፔፐርስ ወይም ደግሞ ከለር ያለው ቃሪያ፣ ጥቅል ጎመን አባ ጎመን እናም ነጭ ሽንኩርትን መመገብ ነው። እንደ አስፓራጉስ፣ ሴለሪ፣ ቃሪያ፣ ጥቅል ጎመን፣ አባ ጎመንና ነጭ ሽንኩርት ያሉ አትክልቶች የኩላሊትን ጤንነት የሚደግፉ እናም በተለያዩ ጠቃሚ ዘዴዎች ኩላሊቶቻችንን ከጉዳት የሚከላከሉ ናቸው። እነዚህ እንግዲህ በአንቲኦክሲዳንት የበለጸጉ ናቸው። ብዙዎቹ እነዚህ አትክልቶች በተለይም ቤል ፔፐርስ እናም ነጭ ሽንኩርት እንደ ቫይታሚን ሲ ፍላቮኖይድ እናም ሰልፈር ውህዶች ባሉ አንቲኦክሲዳንቶች የበለጸጉ ናቸው። እነዚህ ታዲያ የኩላሊትን ሴሎችን ሊጎዱ የሚችሉ ፍሪ ራዲካሎችን ለማስወገድ ይረዳሉ። በተጨማሪም አንቲኢንፍላማቶሪ ባህሪያትም አላቸው። ነጭ ሽንኩርት፣ ጥቅል ጎመን እናም አበባ ጎመን ስር የሰደደ ኢንፍላሜሽንን ለመቀነስ የሚረዱ አንቲኢንፍላማቶሪ የሆነ ውህዶችን ይይዛሉ። ኢንፍላሜሽን ወይም ደግሞ ስር የሰደደ ብግነት ማለት ለኩላሊት በሽታ ዋነኛ አስተዋጽኦ ያደርጋል። ይህንን ችግር ይቀንሳሉ። በተጨማሪም በመጠኑ አነስተኛ የፖታሲየም ይዘትም አላቸው። እንደ አበባ ጎመንናም ጥቅል ጎመን ያሉ አንዳንድ አትክልቶች ከሌሎቹ ጋር ሲነጻጸሩ አነስተኛ የሆነ ፖታሲየም ያላቸው በመሆኑ የኩላሊት ተግባራቸው ለተዳከመ ሰዎች ደህንነታቸው እየተጠበቀም ያደርጋቸዋል። የመርዝ ማስወገድንም ይደግፋሉ። እንደ ጥቅል ጎመንናም አበባ ጎመን ያሉ የክሩሲፈረስ አትክልቶች የጉበትን መርዝ የማስወገድ መንገዶችን ይደግፋሉ። ይህም መርዛማ ንጥረ ነገሮችን በመቀነስ የኩላሊትን ተግባርን በተዘዋዋሪ ይጠቅማል ማለት ነው። የዳይሪቲክ ተጽዕኖም አላቸው። እንደ ሴለሪ እናም አስፓራጎስ መጠነኛ የሆነ የዳይሪቲክ ባህርያት አላቸው። ይህም ማለት ከመጠን በላይ ፈሳሾችን እናም ቆሻሻ ምርቶችን ከኩላሊት ለማስወገድ ይረዳሉ ማለት ነው። እንዲሁም ለደም ግፊት ቁጥጥርም ይጠቅማል። ሴለሪ ፒታላይርስ የተባሉ ንጥረ ነገሮችን ይዟል። ይህም የደም ግፊትን ለመቀነስ ይረዳል። ይህም የኩላሊትን ተግባርን በጊዜ ሂደት ለመጠበቅ ቁልፍ ነገር ነው። እነዚህን አትክልቶችን በተመጣጣኝ አመጋገብ ውስጥ ማካተት በተለይም የጥሩ የውሃ አቅርቦትና በአጠቃላይ ጤናማ የአኗኗር ዘይቤ ምርጫዎች ጋር ሲጣመር ጤናማ ኩላሊትን ለመጠበቅና ተጨማሪ ጉዳቶችን ለመከላከል አስተዋጽኦን ያደርጋል ማለት ነው። ሁለተኛ ደግሞ በማግኒዥየም የበለጸጉ ምግቦችን መመገብ ነው። የዱባ ፍሬዎች፣ ቅጠላማ አረንጓዴ አትክልቶች፣ አቮካዶ እና ማግኒዥየም ግላይሲኔትን መጠቀም ነው። እንደ የዱባ ፍሬዎች፣ ቅጠላማ አረንጓዴ አትክልቶች፣ አቮካዶ እናም እንደ ማግኒዥየም ግላይሲኔት ያሉ ተጨማሪ ምግቦች በማግኒዥየም የበለጸጉ ሲሆኑ ኩላሊትን በመጠበቅናም በአጠቃላይ የኩላሊትን ጤንነት በመደገፍ ረገድ ጠቃሚ ሚና ይጫወታሉ። የኩላሊት ጠጠርን ይከላከላሉ። ማግኒዚየም በአንጀት ውስጥ ካለው ኦክሳሊት ጋር በመስተሳሰር የካልሲየም ኦክሳሊት የኩላሊት ጠጠር እንዳይፈጠር ለመከላከል ይረዳል። ይህም እንዳይዋጥና በኩላሊት እንዲወጣ ያደርጋል። እብጠትን ወይም ደግሞ ኢንፍላሜሽንንም ይቀንሳል። ስር የሰደደ እብጠት ወይም ደግሞ ኢንፍላሜሽን ለኩላሊት ጉዳት አስተዋጽኦ ያደርጋል። ማግኒዚየም የኩላሊት ህብረ ህዋሳትን ከኦክሳይድ ውጥረትናም ጉዳት ለመከላከል የሚረዱ ጸረ ብግነት ባህርያት አሉት። የደም ግፊትንም ይቆጣጠራሉ። ከፍተኛ የደም ግፊት ለኩላሊት በሽታ ዋነኛ አደጋ ነው። ማግኒዥየም የደም ስሮችን ለማዝናናትናም ጤናማ የደም ግፊት ደረጃ ለመጠበቅ ይረዳል። ይህም በኩላሊት ላይ ያለውን ጫናን ይቀንሳል። እንዲሁም የኢንሱሊን ሴንሲቲቪቲን ወይም ደግሞ ስሜትንም ያሻሽላሉ። የስኳር በሽታ እንግዲህ ለኩላሊት ጉዳት ዋነኛ ከሆነ መንስኤዎች ውስጥ አንዱና የመጀመሪያው ነው። ማግኒዥየም የደም ስኳር መጠንን ለመቆጣጠር እናም የኢንሱሊን ስሜት ለማሻሻልም ይረዳል። ይህም የስኳር በሽታ የኩላሊት ችግሮች ተጋላጭነትን ይቀንሰዋል ማለት ነው። የኤሌክትሮላይቶች ሚዛንንም ይጠብቃሉ። ማግኒዥየም እንግዲህ እንደ ፖታሲየም እናም ካልሲየም ካሉ ሌሎች ኤሌክትሮላይቶች ጋር በመሆን ትክክለኛውን የፈሳሽ እናም የኤሌክትሮላይት ሚዛንን ለመጠበቅ ይሰራል። ይህም ለኩላሊት ተግባር በጣም አስፈላጊ ነው። በአመጋገባችሁ ውስጥ እንግዲህ በማግኒዥየም የበለፀጉ ምግቦችንና ተጨማሪዎችን ወይም ደግሞ ሰፕልመንቶችን ማካተት ኩላሊቶቻችሁን ለመጠበቅና የረጅም ጊዜ ጤንነታቸውን ለመደገፍ ተፈጥሯዊ መንገድ ሊሆን ይችላል። አሁን የነገርኳችሁን እንግዲህ በማግኒዥየም የበለፀጉ የበለጸጉ ምግቦችን እንደ ፐምፕኪን ሲድስ ወይም ደግሞ የዱባ ፍሬዎች፣ ቅጠላማ አረንጓዴ አትክልቶች፣ አቮካዶና ማግኒዚየም ግላይሲኔትን በሰፕሊመንት መልክ መውሰድ ትችላላችሁ። ሶስተኛ ደግሞ ፕሮባዮቲክ ምግቦች ናቸው። እንደ ኪፈር፣ እርጎ፣ ሶርክራውትስ እናም ኪሚቺ መጠቀም እንደ ኪፈር፣ እርጎ፣ ሶርክራውትስ እናም ኪሚቺ ያሉ በፕሮባዮቲክ የበለጸጉ ምግቦች የኩላሊትን ጤንነት የሚደግፉ እናም በበርካታ መንገዶች ከጉዳት ለመከላከል የሚረዱ ናቸው። የመርዛማ ንጥረ ነገሮችን መጠን ይቀንሳሉ። ፕሮባዮቲክስ እንግዲህ የዩረሚክ መርዛማ ንጥረ ነገሮችን እንደ ኢንዶክሲል ሰልፌትናም ፒክሪሶል ያሉ መርዛማ ንጥረ ነገሮችን ለመበትንና ለማስወገድ ይረዳሉ። ይህም የኩላሊት ተግባራቸው በተዳከመ ሰዎች ላይ የሚከማችና ተጨማሪ የኩላሊት ጉዳትን የሚያስከትል ነው። የአንጀትናም የኩላሊት ግንኙነትንም ይደግፋል። ጤናማ የአንጀት ማይክሮባዮም ስርዓታዊ እብጠትን ወይም ደግሞ ኢንፍላሜሽንን ይቀንሳል እና የበሽታ መከላከያ ሚዛንን ለመጠበቅ ይረዳል። ይህ የአንጀትና የኩላሊት ግንኙነት ስር የሰደደ የኩላሊት በሽታ ወይም ደግሞ ክሮኒክ ኪርኒ ዲዚዝ የምንለውን እድገትን በመከላከል ረገድ ወሳኝ ሚናን ይጫወታል። እብጠትን ወይም ደግሞ ኢንፍላሜሽንንም ይቀንሳል። ፕሮባዮቲክስ በሰውነት ውስጥ ፕሮኢንፍላማቶሪ ምልክቶችን ይቀንሳል። ይህ የኩላሊት ህብረ ህዋሳትን ሊጎዳ እናም እንደ ክሮኒክ ኪርኒ ዲዚዝ ወይም ደግሞ የስኳር በሽታ ኔፍሮፓቲ ያሉ ሁኔታዎችን ሊያባብስ የሚችል እብጠትን ወይም ደግሞ ኢንፍላሜሽንን ይቀንሳል። ሜታቦሊዝምንም ያሻሽላል። ፕሮባዮቲክስ ምግቦች የተሻለ የደም ስኳርናም የሊፒድ ቁጥጥርን በመደገፍ ሜታቦሊክ ተግባራትን ሊያሻሽሉ ይችላሉ። ይህም የኩላሊትን ጤንነት ለመጠበቅ አስፈላጊ ነው በተለይም የስኳር በሽታ ወይም ደግሞ የደም ግፊት ባለባቸው ሰዎች ላይ የንጥረ ነገር መምጠጥንም ያሻሽላል በደንብ የተመጣጠነ የአንጀት ማይክሮባዮም እንደ ማግኒዥየምና ቢ ቪታሚኖች አሉ ለኩላሊት ተግባር አስፈላጊ የሆኑ ንጥረ ነገሮችን ለመምጠጥ ይረዳል በፕሮባዮቲክስ የበለጸጉ ምግቦችን አዘውትሮ መመገብ የአንጀት ሚዛንን ለመመለስ የመርዛማ ንጥረ ነገሮችን መጠን ለመቀነስ እናም እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። እነዚህ ሁሉ ለተሻለ የኩላሊት ጥበቃ እናም ተግባር አስተዋጽኦን ያደርጋሉ። አራተኛ ደግሞ መጠነኛ መጠን ያለው ከፍተኛ ጥራት ያለው ፕሮቲንን መመገብ ነው። መጠነኛ መጠን ያለው ከፍተኛ ጥራት ያለው ፕሮቲን የቆሻሻ ክምችትን በመቀነስና በኩላሊት ላይ የሚፈጠረውን ጫናን በመቀነስ የኩላሊትን ጤንነት ይጠብቃል። በተመሳሳይ ጊዜም የቲሹን መጠገንና የበሽታ መከላከያ ተግባርንም ይደግፋል። ከፍተኛ ጥራት ያላቸው የፕሮቲን ምግብ ምሳሌዎች እንደ እንቁላል፣ አሳ፣ ቆዳው የተወገደለት የዶሮ ስጋ፣ ቶፉ፣ ኪንዋ እናም የግሪክ እርጎን ያካትታሉ። እነዚህን በመጠኑ በአመጋገባችሁ ውስጥ ማካተት ነው። አምስተኛ ደግሞ ከፍተኛ አንቲኦክሲዳንቶችን የያዙ ምግቦችን ለምሳሌ እንደ እንጆሪ፣ ብሉቤሪ፣ ብላክቤሪ እናም ቀይስርን እንደ እንጆሪ፣ ብሉቤሪ፣ ብላክቤሪ እናም ቀይ ስር ያሉ ከፍተኛ አንቲኦክሲዳንቶችን የያዙ ምግቦች የኩላሊት ጉዳትን ለመከላከልና የኩላሊትን ጤንነትን በበርካታ ጠቃሚ መንገዶች ለመደገፍ ይረዳሉ። ፍሪ ራዲካሎችን ያስወግዳሉ። እነዚህ ምግቦች እንግዲህ እንደ አንቶሲያኒን ቫይታሚን ሲ እና ቤታላይንስ ባሉ አንቲኦክሲዳንቶች የበለጸጉ ናቸው። ይህም እንግዲህ የኦክሳይድ ውጥረትን ይዋጋል። ኦክሲዲቲቭ ስትረስ ደግሞ ለኩላሊት ሴል ጉዳትና ስር የሰደደ የኩላሊት በሽታ ክሮኒክ ኪድኒ ዲዚዝ ለምንለው ዋነኛ አስተዋጽኦ የሚያደርግ ነው። ኢንፍላሜሽንንም ይቀንሳሉ። ስር የሰደደ እብጠት ወይም ደግሞ ኢንፍላሜሽን በኩላሊት ውስጥ ጠባሳ እናም የተግባር መጓደልን ሊያስከትል ይችላል። በቤሪ ፍሬዎችናም ቀይ ስር ውስጥ የሚገኙት አንቲ ኢንፍላማቶሪ ውዶች የኩላሊትን ተግባር ለመጠበቅ ይረዳሉ። የደም ፍሰትንም ያሻሽላሉ። በተለይም ቀይ ስር የደም ስሮችን ለማስፋትናም የደም ዝውውርን ለማሻሻል የሚረዱ ናይትሬትስን ይዟል። ይህም ጤናማ የደም ግፊትን የሚደግፍና ለኩላሊት በቂ የደም ፍሰት እንዲኖር ያረጋግጣል። ከሰውነታችን መርዝንም ማስወገድ ይደግፋሉ። በእነዚህ ምግቦች ውስጥ የሚገኙት አንቲኦክሲዳንቶች የጉበትና የኩላሊት መርዝ ማስወገጃ መንገዶችን ወይም ደግሞ ሂደትን ይረዳሉ ወይም ይደግፋሉ። ይህም መርዛማ ንጥረ ነገሮችን በብቃት ለማስወገድና በአጠቃላይ በኩላሊት ላይ ያለውን ጫና ለመቀነስም ይረዳል። ከስኳር በሽታ እናም ከከፍተኛ የደም ግፊት የሚመጣን ጉዳትንም ይከላከላሉ። የስኳር በሽታ እናም ከፍተኛ የደም ግፊት ለኩላሊት በሽታ ዋነኛ መንስኤዎች በመሆናቸው እነዚህ በአንቲኦክሲዳንት የበለጸጉ ምግቦች የደም ስኳርን ለመቆጣጠር እናም የደም ግፊትን የመቀነስ ተጽዕኖ ለረጅም ጊዜ የኩላሊት ጥበቃ አስተዋጽኦ ያደርጋል ማለት ነው። ስለዚህ እነዚህን በቀለማት ያሸበረቁ እናም በንጥረ ነገሮች የበለጸጉ ፍራፍሬዎችን እናም አትክልቶችን በአመጋገባችሁ ውስጥ አዘውትሮ ማካተት ጤናማ ኩላሊትን ለመጠበቅናም በጊዜ ሂደት ጉዳትን ለመከላከል ትልቅ ሚናን ይጫወታል። ስድስተኛ ደግሞ ኪውሪሲቲን ነው። ኪውሪሲቲን እንግዲህ ኃይለኛ አንቲ ኦክሲዳንት ሲሆን ቀይ ሽንኩርት ኪውሪሲቲንን የሚይዝ አንዱ ተክል ነው ማለት ነው። በቀይ ሽንኩርት ውስጥ የሚገኘው ኪሪሲቲን የተባለው ኃይለኛ አንቲ ኦክሲዳንትስ የኩላሊትን ጉዳት ለመከላከልናም የኩላሊትን ጤንነት በበርካታ መንገዶች ይደግፋል። የኦክሳይድ ውጥረትን ይቀንሳል። ኪሪሲቲን የኩላሊት ሴሎችን ሊጎዱ የሚችሉ ፍሪ ራዲካሎችን ያስወግዳል። ይህም ስር የሰደደ የኩላሊት በሽታ እድገትን ለመከላከል ይረዳል። ጸረ ብግነት ተጽዕኖችም አሉት። ኢንፍላሜሽንን ይቀንሳል። ስለ የሰደደ እብጠት ወይም ደግሞ ኢንፍላሜሽን ደግሞ ለኩላሊት ጠባሳ እናም ለኩላሊት የተግባር መጓደል አስተዋጽኦ ያደርጋል። መርዛማ ንጥረ ነገሮችን ከሚያስከትሉ ጉዳቶችን ይከላከላል። ኪሪሲቲን የሰውነትን ተፈጥሯዊ የመከላከያ ስርዓቶችን በማጎልበት ኩላሊትን በተወሰኑ መድኃኒቶች፣ በከባድ ብረቶችና መርዛማ ንጥረ ነገሮች ከሚያስከትሉት ጉዳት እንደሚከላከልም ታይቷል። የደም ግፊትንናም የደም ዝውውርንም ያሻሽላል። ኪሪሲቲን የደም ስሮችን ለማዝናናትናም የደም ግፊትን ለመቀነስም ይረዳል። ይህም በኩላሊት ላይ ያለውን ጫናም ይቀንሳል፣ በተለይም የደም ግፊት ባለባቸው ሰዎች ላይ። የደም ስኳር ቁጥጥርንም ይደግፋል። ኪሪሲቲን የኢንሱሊን ስሜትን በማሻሻል የስኳር በሽታ ኔፍሮፓቲን ለመከላከል ይረዳል። ይህም ለኩላሊት ጉዳት የተለመደ መንስኤ ነው። ቀይ ሽንኩርትን እንግዲህ በአመጋገባችሁ ውስጥ አዘውትሮ ማካተት ከኪሪሲቲን የኩላሊት መከላከያ ባህርያት ለመጠቀም ቀላልና ተፈጥሯዊ መንገድ ነው። ቀይ ሽንኩርትን በአመጋገባችሁ ውስጥ አካቱ። ሰባተኛ ደግሞ ኤክስትራቨርጂን ኦሊቭ ኦይል ነው፣ የወይራ ዘይት ማለት ነው። ኤክስትራቨርጂን ኦሊቭ ኦይል እንግዲህ በጤናማ ቅባቶችና በአንቲኦክሲዳንት የበለጸገ በመሆኑ የኩላሊትን ጤንነት የሚደግፍና ከኩላሊት ጉዳት ለመከላከልም ይረዳል። ምክንያቱም አንቲኢንፍላማቶሪ ባህሪያት አለው። ኦሊዮ ካንተር፣ እናም ሌሎች እብጠትን የሚቀንሱ ውህዶችን ይዟል። ይህም ስር የሰደደ የኩላሊት በሽታ እድገትን ለመከላከል ቁልፍ ነው። በአንቲኦክሲዳንትም የበለጸገ ነው። የወይራ ዘይት በፖሊፊኖልስና በቫይታሚን እየበለጸገ ሲሆን ይህም ፍሪ ራዲካሎችን ለማስወገድና የኩላሊት ሴሎችን ከኦክሳይድ ውጥረትናም ጉዳት ለመጠበቅ ይረዳል። የልብናም የደም ግፊት ጤንነትንም ይደግፋል። የኮሌስትሮል መጠንን በማሻሻል እናም ጤናማ የደም ግፊትን በመደገፍ የወይራ ዘይት በኩላሊት ላይ ያለውን ጫናንም ይቀንሳል። ምክንያቱም ከፍተኛ የደም ግፊትናም የልብ ችግሮች የኩላሊትን ተግባርን ሊጎዱ ይችላሉ። የኢንሱሊን ስሜትንም ያሻሽላል። የወይራ ዘይት የደም ስኳር መጠንን ለመቆጣጠር ይረዳል፣ ይህም ኩላሊትን ከስኳር በሽታ ጉዳት ይጠብቃል ማለት ነው። ኤክስትራቨርጂን ኦሊቭ ኦይል በምግብ ማብሰያ ወይም ደግሞ በሰላጣ ውስጥ እንደ ዋና ስብ መጠቀም ቀላልናም ለኩላሊት ተስማሚ የሆነ የመከላከያ ጥቅሞችን የሚሰጥ ምርጫ ነው። ስለዚህ የወይራ ዘይትን እሱም ኤክስትራ ቨርጂን ኦሊቭ ኦይልን በአመጋገባችሁ ውስጥ ብታካትቱ የኩላሊቶቻችሁን ጤና ለመደገፍ እናም ጉዳትንም ለመከላከል ይረዳል ማለት ነው። ስለዚህ በአጠቃላይ እነዚህን ሰባት ምግቦችን በአመጋገባችሁ ውስጥ ብታካትቱ የኩላሊቶቻችሁን ጉዳትን አስቀድሞ ለመከላከልናም የኩላሊቶቻችሁን ጤናን ለመደገፍ ይረዳሉ ማለት ነው። ሻይ መጠጣትም የሰውነትን እርጥበትን ለመጠበቅናም የኩላሊትን ጤንነት ለመደገፍ በጣም ጥሩ መንገድ ነው። በሻይ ውስጥ የሚገኙት ፖሊፊኖሎች ለኩላሊት በጣም ጠቃሚ ናቸው። አረንጓዴ፣ ዳንዴሊዮን፣ እርድናም ካፌን የሌለው ጥቁር ሻይ ሁሉም ጥሩ አማራጮች ናቸው። ብዙ ጊዜ በተደጋጋሚ ደግሞ አብዝቶ ምግብን መመገብ የኩላሊትን የማጣራት ስርዓትን ከመጠን በላይ ሊያደክም ይችላል። አነስተኛ ካርቦሃይድሬት ያለው አመጋገብና አልፎ አልፎ ደግሞ መጾም ለኩላሊቶቻችን ጤና በጣም አስፈላጊ ነው። አልፎ አልፎ መጾም በኩላሊት ላይ ያለውን ጫና ሊቀንስና ኢንሱሊንን በእጅጉ ሊቀንስ ይችላል። በጣም ብዙ ኢንሱሊን ለኩላሊት ጎጅ ሊሆን ስለሚችል ማለት ነው። በተለይ በተለይ ከቻላችሁ በአመጋገባችሁ ውስጥ የስኳር አጠቃቀማችሁን ሙሉ በሙሉ ማስወገድ ያስፈልጋል ማለት ነው። ስኳር ኩላሊቶቻችሁን ሊጎዱ ከሚችሉ ዋናው እናም አደገኛ ከሆነ ምግቦች ውስጥ የመጀመሪያው ነው ማለት ነው። ስለዚህ ስኳር አጠቃቀማችሁን ቀንሱ። ስኳር አጠቃቀማችሁን ቀንሱ ስል ቀጥታ በሻይና በቡና ውስጥ የምትጠቀሙት ስኳር ብቻ አይደለም። የምትጠቀሙት እንዳለ ጣፋጭ ምግቦችና መጠጦችን ሙሉ በሙሉ ማስወገድ ያስፈልጋል። በተለይ በተለይ ሶፍት ድሪንክ እንደ ኮካ ኮላ ያሉ መጠጦችን የምትጠቀሙ ከሆነ ከፍተኛ የሆነ የስኳር መጠን ስለምትወስዱ፣ ይህ ደግሞ በኩላሊቶቻችሁ ላይ ከፍተኛ የሆነ ጫናን ያሳድራል ማለት ነው። የስኳር መጠናችሁን መቀነስ እንዲሁም ደግሞ የጨው አጠቃቀማችሁንም መቀነስ ያስፈልጋል ማለት ነው። እነዚህን እንግዲህ ቀንሳችሁ የአካል ብቃት እንቅስቃሴ እያደረጋችሁ አሁን የነገርኳችሁን ጤናማ ምግቦችን የምትመገቡ ከሆነ የኩላሊቶቻችሁን ጤና እና ደህንነትን ለረጅም ጊዜ መጠበቅ ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለየኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻውቻው